43 ኢንች ቴሌቪዥን ደብል ስክሪን ሶ 4K ነው። ዋይፋይ ያስጠቅማል። ለአንድ ቴሌቪዥን ደግሞ ማቴሪያሎች ይሄ ዲቪዲ ዲኮደር፣ ለአንድ ቴሌቪዥን የሚያስፈልጋቸው እቃዎች ማከፋፈያ፣ እቺ ደግሞ የዚህ ሳተላይት ገመድ እንዲሁም ደግሞ ይሄ የዲሹ ፕሮሰስ ነው ማለት ነው። ብሎን ምናምን ማሰሪያ ነው እና ይሄን ይመስላል ማለት ነው አጠቃላይ ማቴሪያሉ። እና ይሄ ይመስላል ያመጣዋቸው እቃዎች። ሰላም ጤና ይስጥልኝ እንደምን አላችሁ? ይሄ ጣባዎች በደረጃ ገዝቸው ነው ማለት ነው። ይሄ የእንጀራ መሶብ ነው። ይሄ ቁና ነው። ይሄ ሰፌድ ነው። ሶ እነዚህ ደግሞ በደረጃ ጣባዎች ናቸው፣ በጨሌ የተሰሩ ከነ ክዳ ናቸው። አንዲት እህታችን ለእህቷ ስጦታ አግብታለች፣ እና ስጦታ ስጭልኝ ብላኝ ነው ማለት ነው። ከዛ አገና አዶ ተናጁስ ቤት ደግሞ ፀሐይ እየመታኝ ነው፣ መኪና እየጠበኩኝ ባሎካው ምን ቢያመጣልኝ ጥሩ ነው? እሸት ባቄላ እሸት ባቄላ አፍሶ ሰጠኝ ማለት ነው። ይኸውና አገና ባለጆስ ቤቱ አመስግኑልኝ፣ አመስግኑልኝ። በጣም ነው ማመሰግነው። እዩት የሰጠኝን እና ፀሐይ እንዳይ መታሽ ተጠለይ ብሎ ወንበር አወጣልኝ ማለት ነው። በጣም ነው ማመሰግነው። አገና ይሄን ለልጅ ሲያንስ ጥቁሯን በሳ ቡና ቤት አመስግኑልኝ። ይኸው